ብሩህ አእምሮች፣ በክህሎት የበቁ ዜጎች። የአራተኛው ሀገር አቀፍ የክህሎት ውድድር መሪ ሐሳብ በቴክኖሎጂ ፈጠራ ልህቀት የሚወዳደሩበት በክህሎትም ብቃት የሚፈተኑበት የእውቀትና የልማት የውድድር ሜዳ 250 ተወዳዳሪዎች ለሀገር ይጠቅማል የወገንን የመልማት ሕልም ያግዛል ባሏቸው 22 ዘርፎች ለስድስት ቀናት ይወዳደራሉ። የኢፌዴሪ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ሀገር አቀፍ የክህሎት ውድድሩን አስጀምረዋል። በመክፈቻ ንግግራቸው ትውልድና ጀግንነትን በተመለከተ ትናንትና ዛሬን አነጻጽረዋል። ቀደምት ትውልዶች ለሉዓላዊነት ተፋልመዋል፣ በቆራጥነት ለሀገር ክብር ወድቀዋል። በዚህ ላይ የትውልዳችን የአርበኝነት ኃላፊነት ድርብ ገጽ ያለው ነው ብለዋል። የዚህ ዘመን አርበኞች መንታ አርበኝነት የተቀዳጁ ናቸው። በአንድ በኩል የሀገራቸውን ሉዓላዊነት ነፃነትና ክብር ያስጠብቃሉ በሌላ በኩል ደግሞ ድህነትና ኋላቀርነትን በማሸነፍ ብልጽግናን ያረጋግጣሉ። የመጀመሪያው ዘመን አርበኝነት ሙሉ የሚሆነው በሁለተኛው ዘመን አርበኝነት ከተደገፈ ብቻ ነው። ደግሞ ስለ የመልማት ጉልበት ስለተፈጥሮ ተፈጥሮ ልግስናም ቢጎራ ኢትዮጵያ ሀብታም ናት። የሚሰሩ የሚፈጥሩ፣ የሚያዘምኑ እጆች ግን ያስፈልጋሉ። በመክፈቻ ሀሳባቸው የተካተተ ነው። ያደጉ ሀገራት ያላደጉ ሀገራትን የሚበልጧቸው በሀብት ሳይሆን ሀብቶቻቸውን በአግባቡ በመጠቀም ብቃታቸው ነው። ይህ ጉዳይ ኢትዮጵያውያንን በእጅጉ ይመለከተናል። የሀገርን ሀብት በሚገባ ለመጠቀም ደግሞ ክህሎት ወሳኝ ነው። የሚፈስን ወንዝ ወደ መስኖና ወደ ሀይል የሚቀይረው ክህሎት ነው። የከርሰ ምድርን የገጸ ምድርን ሀብት ወደ ሀገራዊ ወረት የሚቀይረው ክህሎትና ፈጠራ ብቻ ነው። ሀገር አቀፍ የክህሎት ውድድሩን የስራና ክህሎት ሚኒስቴር አዘጋጅቶታል። የተቋሙ ሚኒስትር ሙፈሪያት ካሚል ባደረጉት ንግግር ውድድሩ ከአካባቢዎቹ በመነሳት አሸናፊዎቹን እየያዘ እዚህ መድረሱን አንስተዋል። የክህሎት ውድድሩ መሰረተ ሰፊና በየክልሉ በሚገኙ ኮሌጆች ጀምሮ በአራት እርከኖች አልፎ ዛሬ ላይ የደረሰ ነው። በኮሌጅ ደረጃ በክላስተር ደረጃ እና በክልል ደረጃ ብሎም በአገር አቀፍ ደረጃ እየተካሄደ ያለ ውድድር ነው። በሶስት ዋና ዋና መስኮች ላይ የተመረኮዘ ነው። በክህሎት በቴክኖሎጂና በተግባራዊ ጥናት ወይም አክሽን ሪሰርች በምንለው የተመረኮዘ ሲሆን በዚህ ሂደት የሚሳተፉት የቴክኒክና ሙያ ተቋማት ሰልጣኞች አሰልጣኞች እንደዚሁም ኢንተርፕራይዞች የሚሳተፉበት ነው እንደ ሀገር ያለውን የሰው ሀብትና የቴክኖሎጂ ፍላጎት ለማሟላት የሚያስችል ተቋማዊ አሰራርን በመተግበር ውስጥ የስራና ክህሎት ሚኒስቴር መቋቋም ህያው አብነት ነው የክህሎት ልማት ለሀገራችን ፍቱን መዳኛዋ መሆኑን መንግስት አጥብቆ ያምናል በዚህ የተነሳ የተበታተነውን ሀገራዊ አቅም በመደመር መንገድ እንዲመራ የስራና ክህሎት ሚኒስቴር አቋቁሟል። የሚኒስቴር መስሪያ ቤቱ በተቋቋመ ባጭር ጊዜ ውስጥ በርካታ ውጤቶችን እያስመዘገበ ይገኛል። ለማሳየነትም ለዘርፉ ከተሰጡ ተልእኮች መካከል አንዱ የሆነው የቴክኒክ እና ሙያ ስልጠና ስርዓት በሀገራችን ከአንድ ሺህ ሶስት መቶ በላይ የማሰልጠኛ ተቋማትን የያዘ ነው። ድር ባሻገር የቴክኒክና ሙያ ስልጠና ስርዓቱ የቴክኖሎጂ ሽግግር የማረጋገጥ ተልእኮውን እውን የሚያደርግበት አዲሱን እሳቤ መሰረት አድርገን ከሀገራዊ የሪፎርም አጀንዳዎች ጋር በተሰናሰለ መልኩ በአዲስ እሳቤ እየተቃኘ ነው። በወጣቶች ምርምርና ፈጠራ የምታድግ ሀገር እውን ማድረግም የተያዘው ጎዳና ነው። በልጆቿ ምርምርና ፈጠራ በላቀም ክህሎት የምትለማ ኢትዮጵያ የኢትዮጵያ ወጣቶች እንዲወዳደሩ፣ እንዲፈጥሩ፣ እንዲመራመሩ በዚህ ምርምርና ፈጠራቸውም ሀገራችንን ወደ ብልጽግና እንዲያሳድጉ ማበረታታት ይኖርብናል። ውድድር ተሽሎ ለመገኘት መጣርን ይፈልጋል። አእምሮን እና እጅን ማፍታታት ይጠይቃል። በሂደቱም ያልተቋረጠ መሻሻልን ይፈጥራል። ስለዚህ በዚህ ውድድር የተፍታቱ እጆች ብሩህ አእምሮዎችን ማፍሪያ መድረክ ሆኖም ያገለግላል። ሀገራዊ የኢኮኖሚ እድገትና ሁሉን አቀፍ ልማት ለሀገር ሆኖ ተሳክቶ ማየት የሚቻለው በዳበረ የፈጠራ ባህል በቴክኖሎጂና መሰል ክህሎቶች መስፋፋት መሆኑንም ምክትል ጠቅላይ ሚኒስትር ተመስገን ጥሩነ በመክፈቻ ንግግራቸው አንስተዋል። ኢትዮጵያን እንደ ተተኮሰ መንኮራኩር መንጥቆ የሚያወጣ ፈጠራ ብቻ ነው። ያልተደፈረውን መድፈር ያልተሞከረውን መሞከር ያልተቆፈረውን መቆፈር ይገባናል። ይህ ግን ብቻውን በቂ አይደለም። መፍጠንም መፍጠርም ይጠበቅብናል። ሀገር አቀፍ ክህሎት ውድድሩ ከሚያዝያ 27 እስከ ግንቦት 2 ለስድስት ቀናት ይካሄዳል።